የጄኔቲክ ካንሰሮች ወደ 2 እስከ 3 በመቶ ይሆናል። ስለዚህ አብዛኛው ካንሰር ከጄኔቲክ ያልሆነ ካንሰር ጋር የተያያዘ ነው። ስለዚህ ስለ ጄኔቲክ ካንሰር ማስታወስ አያስፈልገም። እነሱ በጭምር ወደ 2 እስከ 3 በመቶ ብቻ ይሆናል። በቤተሰብ ውስጥ አንድ ሰው ካንሰር ካለው፣ በተለይም በወጣት ዕድሜ ከሆነ ጊዜ እንጨነቃለን እና እንደ ጄኔቲክ ካንሰር ወይም ከአዲስ የተፈጠረ ካንሰር እንደሆነ ለማረጋገጥ ለተወሰኑ ጀኖች እንመረምራለን። ከዚያ በኋላ በእርግጥ በሰውነታችንና በውስጥ ያለው የቲሞር ውስጥ የብረኪያ ሙቴሽን እንመለከታለን። እነሱ የጡት ካንሰር፣ የማህፀን ካንሰር፣ የኦቨሪ ካንሰር ለማሳደግ ዝግጁነት ይላቸዋል። ነገር ግን ከመደበኛ ህዝብ ወይም ከአጠቃላይ ማህበረሰብ አንጻር ከፍተኛ ዝግጁነት አላቸው። ስለዚህ እንደዚህ አይነት ሰዎች ከሰላሳ አምስት ዓመት በኋላ በመደበኛ ጊዜ ልክ መምርመር እንደሚያስፈልጋቸው ማወቅ አለብን።